በኦሮሚያ ክልል በአንድ ሳምንት ውስጥ በደረሰ የትራፊክ አደጋ የ18 ሰዎች ህይወት አልፏል። በኦሮሚያ ክልል ከግንቦት 18 እስከ ግንቦት 24 ቀን 2017 ዓ ም ድረስ ባሉት ቀናቶች በደረሱ የትራፊክ አደጋዎች የ18 ሰዎች ህይወት ሲያልፍ በ18 ሰዎች ላይ ደግሞ ከባድ፣ በ11 ሰዎች ላይ ቀላል የአካል ጉዳት ደርሷል። በንብረት ላይ የደረሰ ውድመት በገንዘብ ሲተመን ከ600 ሺህ ብር በላይ የሚገመትም ነው። በአንድ ሳምንት ውስጥም በደረሰ የትራፊክ አደጋ ከ16 እስከ 70 ዓመት የዕድሜ ክልል ላይ የሚገኙ ሰዎች ህይወታቸው ማለፉን የኦሮሚያ ክልል የትራፊክ ቁጥጥር ክፍል ባለሙያ የሆኑት ኢንስፔክተር መሰላ ብራ ለብስራት ራዲዮና ቴሌቪዥን ተናግሯል። አብዛኛዎቹ አደጋዎችም የተከሰቱት በቀኑና በሌሊቱ ክፍለ ጊዜ ሲሆን አደጋውን ያደረሱትም ወንድ አሽከርካሪዎች ናቸው። አደጋዎቹ በምስራቅ ሸዋ፣ በሰሜን ሸዋ፣ በምስራቅ ሐረርጌ፣ በምዕራብ ሸዋ ዞኖችና በሸገር ከተማ የተከሰቱም ናቸው። የሞት አደጋዎቹ የደረሱት በጭነት ተሽከርካሪ፣ በህዝብ አመላለሻ ተሽከርካሪ፣ በባለሶስት እግር ባጃጅ እናም በሞተር ሳይክል የተከሰቱ መሆናቸውም ተገልጿል። የአደጋዎቹ መንስኤዎችም ያለመንጃ ፈቃድ ማሽከርከር፣ ከፍጥነቱ በላይ ማሽከርከር፣ ለእግረኛ ቅድሚያ አለመስጠት፣ የቴክኒክ ችግር፣ ለተሽከርካሪ ቅድሚያ አለመስጠትና ርቀትን ጠብቆ አለማሽከርከር መሆኑን ኢንስፔክተር መሰል አበራ ለብስራት ራዲዮና ቴሌቪዥን ተናግረዋል። መረጃው የሳምራዊ ስዩም ነው። በትናንትናው ዕለት በአሳዛኝ ሁኔታ በሚባል ደረጃ ህይወታቸው ያለፉ ሁለት ግለሰቦች የብዙዎችን ልብ ሰብረዋል። ጉዳዩን እንደሚከተለው እንንገራ። ታሪኩ ሲሳይ ትውልድና እድገቱ በደብረ ሊባኖስ ወረዳ ጠሬ ቀበሌ ሲሆን ለቤተሰቡ አስረኛ ናም የመጨረሻ ወንድ ልጅ ነው። ይህ ታዳጊ እንግዲህ እናቱ በልጅነት ህይወቷ እንዳለፈ የተነገረን ሲሆን ከአባቱ ጋር ጥልቅ የሚባል ቁርኝትም ነበረው። ይህ ወጣት የአስረኛ ክፍል ተማሪ ነው። ታዲያ በአስረኛ ክፍል ህይወቱ የፍቅር አጋርም ነበረችው። በአስረኛ ክፍል እንግዲህ ተማሪዎች በትምህርት ቤታቸው የመዝናኛ ፕሮግራም ላይ አዘጋጅተው ፍቅረኛውን ሲጠብቅ ፍቅረኛው በዝግጅቱ ላይ ባለመገኘቷ ያዝናል። ታዲያም ሊያገኛት ወደ ሰፈሯ ሲሄድ እናም ስልክ ሲደውል ስልክ አለማንሳቷ እጅግ በጣም እንዳበሳጨው ይናገራል። በዚህ ብጭጭት ላይ እንዳለ ይህ ወጣት ወደ ቤቱ ሲመለስ አባቱ ለጥበቃ በተረከቡት መሳሪያ እሳቸው በጓሮ ሆነው ወተት እያለቡ ባለበት ሁኔታ ራሱን እንዳጠፋ ሰምተናል። በጣም ብዙዎችን ልባቸውን የሰበረ ጉዳይ ሆኖም ተመልክተነዋል። ይሄ ጉዳይ ታዲያ የሟች እህት እንደተናገረችው ከሆነ ወንድሜ በሚቀጥለው ዓመት ለማግባትና ለእሷም ሽማግሌ እንዲላክለት ከአባቴ ጋር እየተነጋገረ ነበር፣ ነገር ግን በብስጭት ተነሳስቶ በፈጸመው ውሳኔ ብዙዎቻችን አዝነናል ስትል ሀዘኗን ገልጻለች። ዳኛው ጉዳይ ደግሞ እንግዲህ ከስራ ወደ ቤቱ ሲመለስ የነበረ አንድ ግለሰብ ድንገታዊ በሆነ ምክንያት ህይወቱ ማለፉ ተሰምቷል። ተስፋዬ ነጋሽ የተባለው ግለሰብ በደብረ ጽጌ ከተማ ውስጥ በግንበኝነት ስራ ተቀጥሮ የሚሰራ ግለሰብ ነበረ። ተስፋዬ በባለፈው ፋሲካ በፍቅር ከተዋወቃት ልጅ ጋር ብቻ ትዳር በጋብቻ ለመመስረት በዝግጅት ላይ እያለ ያልታሰበ ነገር ተከስቶ እጮኛው የሆነውን ነገር እንዲህ ማለት አስረዳለች። ቅለቱ ግንቦት አስራ አንድ ሲሆን ተስፋዬ ስራ ውሎ ለምሳ ወደ ቤቱ በሚመለስበት ሰዓት የአካባቢው ሰዎች ቦታው ላይ ዛፍ እየቆረጡ ያገኛቸዋል። ታዲያም እንዳገኛቸው ጃኬቱን አውልቆ ለእጮኛው በመስጠት ሊያግዛቸው ወደዛ ጠጋ ባለበት ሁኔታ ሲቆረጡ የነበረው እንጨት ላዩ ላይ ወድቆበት ህይወቱ ማለፉን ሰምተናል። ፖሊስም እንግዲህ የጥንቃቄ በጎደለው መልኩ እጽዋትን ሲቆርጡ ወይም ደግሞ እንጨት ሲቆርጡ የነበሩትን ሰዎች ወደ ፖሊስ ጣቢያ ወስዶ በቁጥጥር ስር ውሎ ጉዳዩን እያጣራ መሆኑን ሰምተናል። ለአንጀት ካንሰር ህመምተኞች የአካል ብቃት እንቅስቃሴ ማድረግ ሞትን ሊቀንስ እንደሚችል አንድ ጥናት እያመለከተ ይገኛል። ለአንጀት ካንሰር ህመምተኞች የአካል ብቃት እንቅስቃሴ መርሃ ግብር የመሞት እድልን በአንድ ሶስተኛ ሊቀንስ ይችላል ሲል አንድ ትልቅ አለም አቀፍ ጥናት አመላክቷል ተመራማሪዎቹ የአካል ብቃት እንቅስቃሴ ሲባል ትልቅ አቅም የሚጠይቅ አይደለም እናም ከዋና እስከ ሳልሳ ዳንስ ክፍሎች የሚቆጠር ማንኛውም አይነት ስፖርታዊ እንቅስቃሴ ነው ሲሉም አክለዋል በውጤቶቹም የኮሎን ካንሰር በአለም ዙሪያ የሚከሰተውን ሞት ሊለውጥ ይችላልም ነው ያሉት ሳይንቲስቶች ተመሳሳይ የአካል ብቃት እንቅስቃሴን እንዳይጡት ካንሰር ያሉ ሌሎችም በሽታዎች ላለባቸው ሰዎች መዳንን ማሻሻል ይችሉ እንደሆነ አስቀድመው እየመረመሩም ይገኛል። ከኩዊንስ ዩኒቨርሲቲ ቤልፋስት የመጡ ተመራማሪዎችም ፕሮፌሰር ቪኪ ኮይል እንዳሉትም ህክምና እንደ አንድ ነገር አድርገህ ማሰብ እንጂ የምትወስደውን ብቻ ነገር አይደለም ብለዋል። በሙከራ ውስጥም የሶስት ዓመት የአካል ብቃት እንቅስቃሴ መርሃ ግብር ከኬሞቴራፒ በኋላ ብዙም ሳይቆይ ተጀምሯል። ዓላማው ሰዎች በአጠቃላይ ለህዝብ መመሪያ ላይ የተቀመጠውን የአካል ብቃት እንቅስቃሴ ቢያንስ በእጥፍ እንዲያደርጉ ማድረግ ነበር። በሳምንት ከ45 እስከ 60 ደቂቃ የሚቆይ ፈጣን የእግር ጉዞ ከ3 እስከ አራት ክፍለ ጊዜዎችም ሊሆን ይችላል ሲሉ ፕሮፌሰር ኮይ አንስተዋል። ለመጀመሪያዎቹ ስድስት ወራትም ሰዎች ሳምንታዊ የፊት ለፊት አሰልጣኝ ክፍለ ጊዜዎችን ያገኘ ሲሆንም፣ ይህም በወር አንድ ጊዜ ወርዷል። የአካል ብቃት እንቅስቃሴ ከሚያደርጉ ሰዎች መካከል 80 በመቶ ከካንሰር ነጻ ሆኖም ቆይተዋል። ይህ ማለት ካንሰሩ ተመልሶ የመምጣት እድሉን 28 በመቶ ይቀንሳል። በእስራኤል ጥቃት ዘጠኝ ልጆቹን ያጣው የጋዛው ዶክተር በጉዳቱ ምክንያት ህይወቱ አለፈ። በግንቦት ወር እስራኤል በጋዛ በፈጸመችው የአየር ጥቃት ልጆቹ የተገደሉበት ፍልስጤማዊ ዶክተር በዚሁ ጥቃት በደረሰባቸው ጉዳት ህይወታቸው ማለፉን የጤና ባለስልጣናት ገልጸዋል። ዶክተር ሀምዲ አልናጃር ባለቤታቸውን ዶክተር አላ አልናጃርን በናስር ሆስፒታል በሚሰሩ ሲሆን ሁለቱ የሚሰሩበት በነበረው ካንየኒስ የኒስ የሚገኘው ቤታቸው በተመታበት ወቅትም ዘጠኝ ልጆቻቸው ሲገደሉ አስረኛው ደግሞ ክፉኛም ቆስሏል። ሐምዲ በአእምሮና በውስጣዊ ጉዳት በሆስፒታል ውስጥ ታክሞ ነበር። ነገር ግን ቅዳሜ ዕለት ህይወቱ አልፏል። በሆስፒታል ውስጥ የቀረችው ዶክተር አላ እና የ11 አመት ልጃቸው ደግሞ ከቤተሰቦቻቸው የተረፉት ብቸኛዎቹም ናቸው። የእስራኤል መከላከያ ሰራዊት አይዲኤፍ ድርጊት እያጤነው መሆኑን በወቅቱም ተናግሯል። በመግለጫው ላይ በመከላከያ ኃይሎች የተጠረጠሩትን አውሮፕላን ካንየኒስ አካባቢ ወታደሮች አቅራቢያ በሚገኝ ህንጻ ውስጥም ሲንቀሳቀሱ የነበሩ በርካታ ጠርጣሪዎችን በመምታቱም አደገኛ የውጊያ ቀጠና በሰላማዊ ዜጎች ላይ አድርሷል ብሏል። በናስር ሆስፒታል የምትሰራ ቡልጋሪያዊት ዶክተር መሌና አንጀሎቫ ቼ እንደተናገሩትም ሀምዲ በጥቃቱ በአንጎሉ በሳምባው በቀኝ እጁና በኩላሊቱ ላይ ከፍተኛ ጉዳትም አድርሷል። የጣሊያን መንግስት ሐሙስ እለት አዳምን ለማከም የናስር ሆስፒታል በቂ ዝግጅት እንዳልነበረው አጎቱ ዶክተር አሊ አልናጅራር ለጣሊያን ሪፐብሊካ ጋዜጣ በሰጡት ቃለ ምልልስም ተናግሯል። በአፋጣኝ ከጋዛ ሰርጥ ውጪ ወደሚገኝ ትክክለኛ ሆስፒታል መወሰድ አለበት። የጣሊያን መንግስት አንድ ነገር እንዲያደርግም እለምናለሁ። ይውሰዱት፣ ጣሊያኖች ያድኑታለን ብለዋል። የጣሊያን መንግስት በጠና የተጎዳውን ልጅ ወደ ጣሊያን ለማዘዋወር ያለውን ፍላጎት እንዳለው ገልጿል ሲል የውጭ ጉዳይ ሚኒስትር ባወጣው መግለጫ የውሳኔ ሐሳቡን አዋጭነት እያጠና መሆኑን አስታውቋል።